ሰው ሰራሽ ማዳበሪያ ለማግኘት ገንዘባቸውን ቀድመው ቢከፍሉም ሊቀርብላቸው አለመቻሉን የዳህና ወረዳ አርሶ አደሮች ተናገሩ። የተጠየቀው ግብዓት በቀሪ ቀናቶች እንዲገባ ከክልሉ መንግሥት ጋር እየተነጋገረ መሆኑን የዋግ ኽምራ ብሔረሰብ አስተዳደር ግብርና መምሪያ አስታውቋል። በቀለ ተሾመ ዝርዝር ዘገባ ከስፍራው አድርሶናል። አርሶ አደሩ ለአመታት በተፈጠረለት ግንዛቤ መሰረት የሰው ሰራሽ ማዳበሪያ አጠቃቀም ልምዱ በእጅጉ ተሻሽሏል። ነገር ግን ባለፉት ዓመታት ሲያጋጥመው የነበረው የሰው ሰራሽ ማዳበሪያ እጥረት በዘንድሮ ዓመት ተባብሶ ቀጥሏል። በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዳህና ወረዳ የሚኖሩ አርሶ አደሮች ሰው ሰራሽ ማዳበሪያ እንዲቀርብላቸው ቀድሞ ክፍያ ቢፈጽሙ፣ በወቅቱ ማዳበሪያ ባለማግኘታቸው እንደማሽላ ያሉ ሰብሎችን ያለ ማዳበሪያ ለመዝራት ተገደዋል። የዘንድሮ ማዳበሪያ አቅርቦቱ በወረዳ ላይም ስብሰባ ላይ ገብተም በየቦታው ይገባል፣ ችግር የለም ክፈሉ ነው ገበሬው። አሁን በየአንዳንዱ ሁለት ጥማድ ማንም ድሃ የሆነች አንድ ጥማድ ትሆናለች፣ ሁለት ጥማድ በሙሉ ከፍሏል። በላይ ነው የከፈለ አሁን ስብሰባ የለም ሲባል፣ ግን ገበሬው እንደገና መንግስቱን ወደ ማማረር ነው ያለ። አሁን በጆት ማዳበር አለ የለም፣ ወረዳ የለም እኮ አለ

በፈሉ ጊዜ በመዝሪያችን ሰዓት አልመጣም። ከቀበል የተፈጥሮ ማዳበሪያ ለማዘጋጀት ጥረት ቢያድርጉም ለሁሉም ማሳቸው እንዲዳረስ አለመቻሉ የተናገሩት አርሶ አደሮቹም አሁንም መንግሥት ለቀሪ የእርሻ ስራቸው የሰው ሰራሽ ማዳበሪያ እንዲያቀርብላቸው ጠይቀዋል። እንትን ኮንፈስ አለን ኮንፈስ ብንኖረነ ምን ከጓሯችን እችን ያህል እንትን አለን። የጓሮ እርሻ ለስንዴ ነው ለአንድ እርሻ እንጅ ለስንት ይሆናል ማዳበሪያ ምርጥ ዘር ይህን ነው የምንፈልገው። እኛ ከዚያ ወዲያ ጉልበት አለና አቅናለን። እርከናችን ሰርተን ደጋግመን አርሰን ተዘጋጅተን እንቀየራለን። ማዳበሪያ ከቀረበ ምርጥ ዘር ከቀረበ ሌላው ችግር የለም። ማሽላውን ዘራ ነው ዝም ብለን ግባት አልባ። አሁን ደግሞ እንዲሁም ግባት አልባ እንዳንዘራ ጨንቆ ነው ያለ ነው። በጣም ጨንቆ ላይ ቦታ ነው ያለ ነው። አርሶ አደሩ ማዳበሪያ ባለማግኘቱ የመልካም አስተዳደር ጥያቄ እንዲያነሳ አድርጎታል ያሉት የዳህና ወረዳ ተወካይ አስተዳዳሪ አቶ ጥሩነህ ሰየም ችግሩን ለመቀነስ የወረዳው አስተዳደር አማራጭ አላቸውን መፍትሄዎች እየተጠቀመ ነው ብለዋል ከኮምፖስት አኳያ ወደ ሁለት መቶ ሺ ነው እንግዲህ በሜትር ኩብ እየታቀደው ከዚህ አኳያ ወደ 4 አካባቢ ሜትር ኩብ የሚደርስ ኮምፖስት ወደ ማሳ እንደተደፋ ነው ያለነ መረጃ በፍግ ደረጃ ወደ አምስት መቶ ሺህ አካባቢ ይደፋል ተብሎ ነው በዕቅድ የተያዘው አሁን ከረንትል የተገመገመው እስከ 3650 የሚደርስ ፍግ ማሳ ላይ እንደተደፋ ነው። ለበጋ መስኖ ስንዴ ቀደም ብሎ የመጡ ማዳበሪያዎች ነበሩ። ወደ 3400 ኩንታል የሚደርስ ማዳበሪያ በማሰራጫት ላይ እንገኛለን። የዋግ ኅምራ ብሔረሰብ አስተዳደር በ2015/16 የመኸር ወቅት ከ19500 ኩንታል በላይ ሰው ሰራሽ ማዳበሪያም ለመጠቀም ቢያቅድም ባለው እጥረት ምክንያት የተመደበላቸው ወደ 11100 ኩንታል ብቻ ነው ያሉት የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ አቶ አዲስ ወልዴም የቀረበው ግን ወደ 4000 ኩንታል ብቻ ነው ብለዋል። 4197.5 ኩንታል ነው የቀረበልን እስካሁን ድረስ ማለት ነው። ከ2014/15 ምርት ዘመን የተረፈ ከመስኖ ስንዴ ደግሞ የተረፈ እሱ ጋር ሆኖ ኦልሞስት ወደ 7135 ኩንታል ብሔረሰብ አስተዳደራችን ላይ መጋዘን ላይ ይገኛል ማለት ነው። 838.5 ኩንታሉ ውጭ እሱ ትናንት ነው የገባው። ከዚህ ውጪ ሁሉም ወደ አርሶ አደሮቹ እጅ የደረሰበት ሁኔታ ነው ያለው ማለት ነው። ቀሪው የሰው ሰራሽ ማዳበሪያም ለስንዴና ለጤፍ ሰብሎች እንዲደርስ ከአማራ ክልል መንግስት ጋር ተግባብተናል ብለዋል።